ማነው እህቱን የሚወድ ማነው እንደ እንደኔ እህቱን የሚወድ ማለት ነው እህት ማለት እናትም ስጦታም ከዛም በላይ ሁሉ ነገራችን እናት ማለት ነው ማነው የሚወደው እህት እህት እህቱን እህቱን የሚወድ ብቻ በላይ ከበሸሪ ባ ማለት ነው አብሶ ታላቅ እህት ያላችሁ የእናት ምትክ የእናት ስጦታ ሁሉ ነገራችን ናት አሰላሙ አለይኩም ወረህመቱላሂ በረካቱ። ውድ ተከበራችሁ የቻናል ቤተሰቦች፣ በያላችሁበት የአላህ ዘመትር ራህመት ከእናንተ ጋር የሚያው። ዛሬ ደግሞ በአዲስ ርእስ ነው የመጣሁት ማለት ነው። ዛሬ ለየት ያለ ነው ከርእሶች ነው። እህቱን እንደ እኔ የሚወድ አለ ግን ይላል እንግዲህ ማንኛውም እህቱን የሚወድ በሚል ርዕስ ነው የመጣሁትኝን። እህቴ እናቱ ናት። እህቴ እናቴ ናት። እህት ማለት እንግዲህ ስለ እህትነው ወንድምነት እንዲታወቅ የወንድም የወንድምነት ጸጋ አድማቂ መስታወት ናት። ጾም ነገር ውብ ጭማቂ የጀርባ አጥንት መካሪ አብሽር በርታ ያለችን ቀን አዲስ ተስፋ አርግዛለሁ ተደስታ ያየኋት ቀን ምንም በሆን የኔን ሀዘን ረሳለሁ፣ ፈገግታ ይነካኛል የእሷ ፈካት፣ ያስታወስኩት እጸናለሁ ስለ እህት ነው። እህት እኮ የወላጆች ዘር አጋምዷት ሴትነቷ ችግኝ ሆኖ የሚጠብቅ እርስት ናት። ውብ ስጦታ ለወንድሜ ነፍስ የምትሰጥ ሳትደበቅ ብዙ ብለን ብዙ ጽፈን እህትነት የህዝብ ሆኖ በወል ሚዛን ብንለካትም እናት መሆን ግሩም ክብር ለእህትነት ካልተሰጠ የኔ እህት አታውቋትም። በእድሜዋ ብዙ ችግር በኑሯ እልፍ ሀዘን ምን ቢኳትም የእናት ማዕረግ ለኔ ጀግና ነው ካልተገባ ቆንጆ እህቴ አታውቋትም። ማናት እህት ናት በሰሞኑ ጠፋ ብላኝ ባይኔ የመጣ መከረኛው ውብ ናፍቆቷ የኔ ያስተዋይ የኔ ያሳቢ እህት ብቻ አይደለችም፣ አቃፊ ነች እንደናቷ እንደ እድሏ ነጋ መሸ በልጅ አቅሟ ልጅ ማሳደግ እጣ ደርሷት ለወንድሜ ከመጨነቅ አታቁምም። ከከፍተው ማናት ረሷት እናት ቢመስል መሆኗ ጋር ዷት አቻላቻ ከእህትነት የእማ ምትክ ኮኮቤነች ከአእምሮ በእኔ እምነት የአንድ ሁለት የሁለት አንድ ሚስጥር ሆነ ያ ልብ አይነት ብታዩትም ሌላው ሊቃኝ የሚፈረጅ እምባ ገነው መነጸር የኔ እህት አያውቀትም። ጠላቶች አሳፋሪ በዝምታ መጥቶ ገዳይ፣ የእሷን ትታ የምታስብ በእኔ ጉዳይ፣ ሚስጥር ነች የኔ ሽሽግ የኔ ሙዳይ። ለእኔ እኮ እሷ እናቴ ነች የእሟ ምትክ። መጀመትም ተላ ሰም ነው እና እንበል እንጂ ለእኔ ፀሐይ። ለእህቴ እህትነት አይገለጻትም። ወይ ሰሙ ድምጿ ጠፍቷል። እኔም ሰጋው አልደወልኩም። ምን ገጠማት? እህትን ምን ገጠማት? ምን ገጠም ምን አሰበች? እንደተቻለች አላውቀትም። የእናት ድምጿ ቢርቀኝም በዝምታ ቻልኩት እንጂ ከሀሳብ ግን አልባዘንኩም። እህቴዋ እንኳን ሲከፋሽ ስጠፊኝ አልወድም፣ በቃ እኔና አንቺ ነን እህትና ወንድም። እድሜሽ ዘገ ይበል አይንካሽ እርጅና፣ ጸጋ ይጨምርሽ ውበትም ቁንጅና፣ መንገድሽ በሙሉ ይሁን ልዕልና፣ የሕይወቴ ምርኩዝ ሁነሽ ልኛልና። እህቴ ኮ በወንድም አትሰለች፣ በወንድምም የማትገለጽ በሁሉም የማትበከር እህት ናት እኮ እህት፣ የሁሉም ስጦታ የኔ ስትል በሆነች ይገባታል ባጋላንታ። የኔ ልዩ የኔ አልቃሽ እህት እናትም ሁለ ነገር የእናት ምትክ ናት ማለት ነው። እንግዲህ ሳናውቀው ብዙ ማለት እንችላለን ማለት ነው። እህቴ ወይ ለማን ነው የምትዋቢው? ይላል እንግዲህ በዚሁ አስቀጥዬ በጣም የሚያሳዝነው ብዙ እህቶቻችን በቆንጃንጅነት ራስ ማስዋብ ጦሩ ልብስ መልበስ የሚቀናቸው ወደ ሰርግ ሲሄዱ ሲሉ ወይም ጓደኞች ጋር ሲቀጣጠሩ ነው። ሌሎች ደግሞ የአላህ ባሮች አሳስተው ወደ ሐራም ለመጥራት ለበሱ እንዳይባሉ ራቅታቸውን ሆኖ ራቅታቸው ናቸው እንዳይባሉ ጨርቅ በላያቸው ላይ ጣል አድርገው ግልግል የነከሰት ቶክላ ይመስል ከንፈራቸው ደግሞ የሚመስል ልብስቲክ ተለቅልቀው ቅንድባቸው ላጭተው አንድ ቀንድ እቁመው ቁል በሚል ጥላሸት ተቀብተው ይወጣሉ። መንገድ ሲጀመር አረማመዳቸው ባላንስ ያጣ ሰካራ የሚመስል የግራ የቀኝ ዳላቸው እያፈራረቁ በተንቀሳ! በተሰቀሉበት ሂል ጫማ ላይ ሆነው ይወረገዳሉ ይወረገረጋሉ። የዚህ አይነቱ የአማኝ ሴት ባህሪ ሳይሆን አላህ ፊት መቆም ያስተባበሉ ከሀዲ አማጮች የሚገልጹበት ተግባር ነው። ይሁን እንጂ ያአላህ አምነናል ነብዩ ተከታይ ሕዝቦች ነን የሚሉት ፋሽን በሚል ሲተገብሩት ይታያል። ማስተዋስ የፈለገ ትን የዚህ አይነቶች ከንቱ ተግባር ሳይሆን በተፈቀደው መልኩ ቢሆን የሚዋቡ ህቶች ነን። አብዛኞቹ እህቶቻችን የባሎቻችን ሀቅ አሸቀንጥሮ ጥለው ለሱ መዋብ ሀጢያት የሚመስላቸው ሲወጡ የሚዋቡ ከወጡ ሲመለሱ የሁሉ የጌጥበት ነገር አውጥቶ የሚወረውሩ፣ ምን ነው ለማለት ነው እነዚህ ህቶች የተዋቡት አውልቀው ጥለው ባል ሲመጣ በማድ ቤት ልብስ፣ በማር ቤት ብስ፣ በላብ ሽታ፣ በሊጥ እጅ፣ በሽንኩርት ተቃጥሎ፣ ባላቅስ አይን፣ በተንጨባረረ ጸጉር፣ በተዝረከረከ ገጽታ ከእርሱ እንዲርቅ በሚያደርግ ሁኔታ ማላቸውን ይቀበላል። እስኪ እያንዳንዳችን እህቴ፣ ተመልከቺ ባለቤት ሽላንቺ ምን አይነት ፍላጎት ይኖረዋል?

ፍቅር ተቀብለሽ ማስተናገድ ካልሻሽ እንዚህ የፍቅር ሌባ የጀሀነም ተጣሪዎች ላረ መዘርሹ ምን ዋስትናለሽ አው የቤት መቤት ስትኮኝ እናት ነሽ። ይህ ማለት መዝረክረክ ማለት አይደለም። ይህ ማለት ቤት ውስጥ ራስን መላጣል ማለት አይደለም። አንቺ ለልጅ ሽም እናት፣ ለባለቤት ሽም ፍቅረኛ ነሽ የባለቤትሽን ፍቅረኛ ከመሆኑች ጋር አዛኝ እና ትምነሽ አቤት ውስጥ የለበሽው ኃላፊነት ከመውጣትሽ ዋናው ትልቁ የትዳር አጋርሽ የፍቅር ስሜት ሳይበርድ ጠብቀሽ ማቆየት ነው። ይህ ማሳካት የምትችው ውስጥሽ አላህ በፈራ ራስሽን ባልሽን ልብስሽን ጌጥሽን በማስተዋል ነው። በቤትሽ ካንቺ መጥፎ ደረቅ ባለ መልኩ ሊያገኝ አይገባም። በፍጹም ውለታውን መካድ የሚመስል ቃላት ማናገር የለብሽም። ከቤት ሲወጣ ሲል ገንዘብ አጠይቂ፣ የአላህን በመፍራት ላይ ያግዙ። የሌሎች ኑሮ እያየሽ ሰላሙን አትንፍገው። ባለው ተበቅ አብረሽ ኑሪ። በተለይ ወደ ቤት ሲገባ በጥሩ ጸባይ መዋዛ ባልሽ ነገር ነገር ተውበሽ ጠብቂ። ሳይሆን ቀርቶ የቤት ቀጋ የውጭ አልጋ ሆነሽ ስትውጭ ከሆነ የምትዋቢው ለማን ነው? እውነት ነው። ግን እኛ ሴቶች አንዳንድ የውጭ ስንወጣ ማናደርገው የማንፈነቅለው ድንጋይ የለም። ለማን ነው ግን ይሄ ሁሉ አጽያትና ዝሙተኛ ሴት በቃ እንደዚህ ከዚህም አይነሳነስ አይተናነስ ማለት ነው። ለማንኛውም እንግዲህ ቪዲዮ ላይክ ሸር አድርጎ ከወደዳችሁት ማለት ነው፣ ካልወደዳችሁ ደግሞ ዲስላይክ አድርጉ እያልኩ በዚሁ እሰናበታለሁ። ባይ ባይ እወዳችኋለሁ ማለት ነው። አላሁ ሱብሃነሁ ወተአላ እየጠብቃችሁ እየጠብቀን ባይ